ማንነት የሚባለው ነገር አንተ ማኔጅ እንዳደረግከው ነው። ማንነትን ማጥፋት አይቻልም ማኔጅ ነው የሚደረገው። ኢትዮጵያዊ ማንነት አለኝ፣ የግለሰብ ደግሞ ማንነት አለኝ፣ ስም አለኝ፣ እምነት አለኝ፣ ብሔር አለኝ፣ የራሴ ማንነት ነው። ባህል አለኝ፣ የራሴ ማንነት ነው። ኢትዮጵያዊ የሚለውም ማንነት ነው። በጣም ብዙ ሰው መቶ ሰላሳ ምናምን ሚሊየን የሚሆነውን ህዝብ የሚያስተሳስር እሱ ማንነት ኢትዮጵያዊነት ነው። ባለፉት ሰላሳ ዓመታት ማንነት ዋነኛ የፖለቲካ ማጠንጠኛ፣ ዋነኛ የጥቅም ማስከበሪያ መሳሪያ ሆኖ መጣ። እጅግ በጣም በጣም በጣም አደገኛው እሱ ነው። የሐሳብ አልባ ፖለቲካ አንዱ መገለጫ የሐሳብ የበላይነት ስታጣ በሐሳብ የፖለቲካ ሐሳብህን አንጸባርቀህ በሱ አሳምነ በሱ ኃይል ሰብስበ ለዚህ ነው አሁን አሁን ሰዎች የሆነ ቦታ ሰው ተጋጨ ሲባል ሰው ተጋጭቶ ሰው ተጎድቶ የሰው ልጅ ነው የተጎዳው የሚለውን ትተው ብሔሩ ማን ነው ምንድን ነው፣ ግጭት ለመቀስቀስ ይንቀሳቀሳል። የፖለቲካ ፍላጎታቸውን የጥቅም ፍላጎታቸውን በዛች መሰላል ለመውጣት ይሞክራሉ። መሰላል ያልኩ ለዚህ ነው ማንነትን ተጠቅመህ የፖለቲካ መሳሪያ ማድረግ አላግባብ ያንን ማንነት እንደ መሰላል መጠቀም እንደ መሰላል ስትጠቀም ደግሞ ሌላውን ሰው አስይዘህ ማለት ነው፣ ቁማር ምንም የማያውቀውን ከጉዳዩ ጋር ምንም ግንኙነት የሌለውን ለፍቶ አዳሪውን በሚጎዳ መንገድ እሱን ተጠቅመው የፖለቲካ ፍላጎታቸውን የኢኮኖሚን ጥቅም ፍላጎታቸውን ለማካበስ እንደ መሰላል የፖለቲካ መሳሪያ ተደርጎ ሲቆጠር ለዚህ ነው እኛ የሰዎች ማንነት መከበር አለ። የሰዎች ቋንቋ መከበር አለበት። የሰዎች ሃይማኖት መከበር አለበት። መከበር ብቻ አይደለም፣ በሀገሪቱ የስሪት ሂደት ውስጥ መካተት አለበት። የምንገነባው ታላቋን ኢትዮጵያ መሆን አለበት ማለት ነው። ታላቋ ኢትዮጵያ ናት፣ አሰባሳቢ፣ ትልቁ ማንነት፣ ግራንድ ናሬቲቭ የምንለው የትልቁ ማንነትን ለመገንባት በምናደርገው ጥረት ውስጥ ዋናው ማጠንጠኛ ሀገራዊ ማንነታችን ላይ ትኩረት አድርጎ መስራት በጣም ተገቢ ነው። ለዛ መሳሪያው ግን አካታችነት፣ አቃፊነት፣ አሳታፊነት ያ በሆነ ቁጥር ማንነትን መዘው እንደመሰላል፣ ሃይማኖትን መዘው እንደመሰላል፣ ብሔርን መዘው እንደመሰላል ለመጠቀም የሚሞክሩ አካላት አጀንዳ ያጣሉ ማለት ነው።